የጨዋታ ማሟሻ ማሟሻ፣ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ። ጥቁሪቷ ቅዳሚት መስከረም ሁለት ቀን 1967 የጭለማው ዘመን አከተመ የብርሃን ዘመን ፈነጠቀ ብለው ደርጎች ባወጁ ሶስት ወር ባልሞላ ጊዜ ውስጥ ጎዳት ራሱ ቆራጡ ጀግና የኦጋዴኑ አንበሳ አዛዥ ብለው አሞካሽቶ የሾሟቸውን ጀነራል አማን አንዶምን ታንክን እንደ ቡልዶዘር በመጠቀም ደመሰሷቸው። በታላቁ ቤተ መንግሥት የዙፋን አዳራሽ አካባቢም ትርምስምስ በተፈጠረበት በእለተ ቅዳሚት ምሽት ላይ መትረጌት የተጠመደባቸው ጅፖችና ሳንጃ የወደሩ የደርግ ወታደሮች ወደ ዙፋን ቤት ምድር ቤት መግቢያ ቀረቡ። ከታላቁ ቤተ መንግሥት ከሌሎችም የማሰሪያ ስፍራዎች ያሰባሰቧቸውን ሰዎች ልጆቻቸውን በሰንሰለት አቆራኝተው በሽፍን መኪና ወደ ዓለም በቃኝ እስር ቤት ወስደው ግድግዳ በማስደገፍ በጥይት በግፍ ደበደቧቸው። በስረኛ ጉልበት ለስልሳ ሰው መቅበሪያ የሚበቃ ጉድጓድ ተቆፍሮ ከጊዜ በኋላ አጽማቸው ተለይቶ እንዳይታወቅም ኖራ አርከፍክፈውባቸው በአንድ ጉድጓድ ውስጥ እንዳልባሌ ነገር ጣሏቸው። በዕለቱ ሕይወታቸውን ያጡ ከፍተኛ ባለሥልጣናትና መኮንኖች ሪል አድሚራል እስክንድር ደስታ፣ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ ሌተና ጄኔራል አብይ አበበ፣ ልዑል ራስ አስራተ ካሳ፣ ራስ መስፍን ስለሺ፣ ልጅ እንዳልካቸው መኮንን፣ አቶ አበበ ረታ አቶ አካለ ወርቅ ሀብተወልድ፣ ደጃዝማች ክፍሌ እርገቱ፣ ሌተና ኮሎኔል ታምራት ይገዙ፣ ሌተና ጄኔራል ከበደ ገብሬ፣ ሌተና ጄኔራል አሰፋ አየነ፣ አቶ ሙላቱ ደበበ፣ ሌተና ጄኔራል ደረሴ ዱባለ፣ ሌተና ጄኔራል ደበበ ኃይለማርያም፣ ሌተና ጄኔራል አሰፋ ደምሴ፣ ሌተና ጄኔራል አበበ ገመዳ፣ ሌተና ጄኔራል ይልማ ሽበሺ፣ ሌተና ጄኔራል ኃይሌ ባይከዳኝ፣ ሌተና ጄኔራል በለጠ አበበ ደጃዝማች ወርቅነ ወልድ አማንኤል ደጃዝማች አእምሮ ስላሴ አበበ ደጃዝማች ሰለሞን አብርሃ ደጃዝማች ሳህሉ ድፋዬ ደጃዝማች ወርቁ እንቆ ስላሴ ደጃዝማች ለገሰ በዙ አፈንጉስ አበጀ ደባልቅ ኮሎኔል ሰለሞን ከድር ብላታ አድማሱ ረታ ደጃዝማች ከበዳ አሊወሌ አቶ ነቢዬ ልዑል ክፍሌ አቶ ሰለሞን ገብረ ማርያም አቶ ተገኘ የተሻ ወርቅ ሜጀር ጀነራል ጋሻው ከበደ ሜጀር ጀነራል ስዩም ገለ ጊዮርጊስ ሜጀር ጀነራል ታፈሰለማ ልጅ ኃይሉ ደስታ ፊታውራሪ አምዴ አበራ ፊታውራሪ ደምስ አላመራው ቀኝ አዝማች ችልማ አቦዬ ብርጋዴር ጀነራል ግርማ ዮሐንስ ብርጋዴር ጀነራል ወንድሙ አበበ ብርጋዴር ጀነራል ሙሉጌታ ወልድ ዮሐንስ ኮሎኔል ያለም ዘውድ ተሰማ ኮሎኔል ጣሰው ሞጆ ሻለቃ ብርሃኑ ሜጫ ሻምበል ደምሴሽ ፈራው ሌተና ጀነራል ኢሳያስ ገብረ ሥላሴ፣ ዶክተር ተስፋዬ ገብረ እግዚ፣ ሌተና ጀነራል አማን ሚካኤል አንዶም፣ ኮሎኔል ይገዙ ይመኔ፣ ፊታውራሪ ታደሰ እንቁ ሥላሴ፣ አቶ ኃይሉ ተክሉ፣ ሻምበል በላይ ጸጋዬ፣ ሻምበል ወልድ ዮሐንስ ዘርጋው፣ ሻምበል ሞላው አኬኔ፣ የመቶ አለቃ ተስፋዬ ተክሌ፣ ጁንየር ኢክማን ዮሐንስ ፍቱይ፣ ምክትል የአሥር አለቃ ተክሌ ኃይሌ፣ ወታደር በቀለ ወልደ ጊዮርጊስ ነበሩ። ለሀገራቸው በጀግንነት የደሙላትንና የቆሰሉትላትን አርበኞችና፣ በዲፕሎማሲው መድረክ ተሟክተው የረቱላትን የፖለቲካ ሰዎች፣ የዓለም ሕብረተሰብ አባልነት ግዴታዋን በብቃት እንድትወጣ በሰላም አስከባሪነት ተሰልፈው ከፍተኛ አድናቆት ያተረፉላትን፣ የሀገር ድንበር ያስከበሩትን መኮንኖች፣ በጠቅላላውም ለአንድነቷና ለእድገቷ ሌት ተቀን የደከሙላትን ልጆቿን ነበር፣ ኢትዮጵያም በአንድ ቅጽበት ያሳጧት። በዚያች ጸለምቲቱ ቅዳሚት ነበር ያለምንም ደም የሚለው የደርግ መፈክር በደም የተለወሰው። ይህ እርምጃ ነበር በኢትዮጵያ ምድር የማያቋርጥ የዋይታና የለቅሶ ድምፅ መጀመሪያ የሆነው። ያቺ ደርግ መቅሰፍት ያወረደባት ቅዳሚት፣ ያቺ ጨለማ ሌሊት፣ ያቺ የዋይታ ዕለት የደርግ እንቅስቃሴ እውነተኛ ገጽታው ገሃድ የወጣባት የመከራ ዘመን የተጀመረባት ነበረች በኢትዮጵያ ታሪክ ጥቁሪቷ ቅዳሚት ተብላ በኢትዮጵያ ምድር የጨለማ መጋረጃ የተጋረደባት ቀንም ሆና ትታወሳለች። ከታሳሪዎቹ አንዱ የነበሩት አበራ ጀንበሬ ነው ደጎልን ምን ታደርገዋለህ? ደጎልን ምንም አታደርገውም። እንደ ኤሮፓ አቆጣጠር በ1890 ዓ ም ኖቬምበር 22 ቀን ተወልደው እንደ ኤሮፓ አቆጣጠር በ1970 ኖቬምበር 9 ቀን ያረፉት የፈረንሳዩ የቀድሞ ፕሬዚዳንት ሻርል ደጎል መሆን ጄኔራል ፍራንስ። በረጅም ዘመኗ ደጎልን የሚያካክሉ ታላላቅ ልጆች የወለደችው በጥቂቱ ነው ይላል ስባት ግብር እግዚአብሔር። ብዙ አላስፈልጋትማ ሲያስፈልጋት ግን ከተፍ ይላል፣ እንደ ጀነራል ደጎል። እነሱ እንደሚጠሩትም ሞን ጀነራል ሻርል ደ ጎል ፍራንስን እንደ አገሩ ብቻ ሳይሆን እንደ እናቱ ጭምር ነበር የሚወዳትና የሚጠብቃት። ፍራንስ በቢስማርክ ጊዜ እንደተደረገው ከጀርመን ጥቃት ወረራ እንዳይደርስባት ድንበራቸው ላይ የማዥኖ መስመር የተባለውን የመከላከያ አጥር ዘረጋች። ፈረንሳዮች የማዥኖን አጥር የጀርመን ኃይል በምንም ታምር ሊጥሰው አይችልም ብለዋም ነው ዘና ብለዋል። ኮሎኔል ሻርል ደጎል ግን ነቅቷል። የአገሩን ሰዎች ሲቀሰቅሳቸው ሊያስጠነቅቃቸው አንድ መጽሐፍ ጻፈ። የማጂኖ አጥር የድንጋይ ነው። ለሚቀጥለው ጦርነት ቀጣዩ መሳሪያ አዲስ የመጣው ታንክ የተባለው የድንጋይን አጥር በቀላሉ ጥሶ ማለፍ የሚችል ነው። ስለዚህ ማጂኖ አጥር ትላንት ሊጠብቀን ይችል ነበር እንጂ ዛሬ ግን እንደሌለ ንቁጠረውና፣ ፍራንስ በተቻለ ፍጥነት ሲታንክ ተዋጊ አይሏን ቅድሚያ ሰጥታው ልታጎለብተው ይገባታል። በራቸውም ክፍት ይተዉና ሰውሌ ባይላሉ ሻር ደጎል መልእክቱን ለፈረንሳዮች ነበር የጻፈላቸው። ነገር ግን ነቢዩ በአገሩ አይከበርም ሆነና ፈረንሳዮች አንብበውት ችላ አሉት። ጀርመኖቹ ናቸው ልብ ብለው ያዳመጡት። የታንክ ኃይላቸውን በደጎል ማስጠንቀቂያ መሠረት ቅድሚያ ሰጥተው ቶሎ ብለው አሳደጉት። ጊዜው ሲመጣ የሂትለር ታንኮች የማዥኖን አጥር በቀላሉ በጣጥሰው አለፉና በ15 ቀን ውስጥ ፓሪስ ገቡ። በስተደቡብ በምትገኝ ሺሽ በምትባል ከተማ ውስጥ የሂትለርን ትዕዛዝ የሚከተል አሻንጉሊት የፈረንሳይ መንግሥት ተቋቋመ። ሻርል ደ ጎል ለእናቱ ደረሰላት። በለንደን የፈረንሳያን የስደት መንግሥት አቋቋመ። በቢቢሲ ሬዲዮ ለመላው ፈረንሳይ የታወጀው ጭብጡ እንዲል ነበር። ፍራንስ አልተንበረከከችም። የነ ጀነራል ፒተን የሺሽ መንግሥት የፈረንሳያን ሕዝብ አይወክለውም። የምንወክለው እኛ በለንደን የተቋቋምነው እውነተኛ የፈረንሣይ መንግሥት ነን። ውጊያውን እየቀጠልን ነው ያለነው ኃይሎች እኛ ነን። ቪቫ ፍራንስ ፍራንስ ለዘላለም ትኑር። እውነቱን ነበረ። ከእንግሊዝ ከሶቪየት ኅብረት ከአሜሪካን ጎን እየተዋጋች ነጻይቶ ፍራንስ በእነሱ በ1945 ዓ ም ድል ተቀዳጀችና ጀነራል ሻርል ደጎል ፓሪስ ሲገቡ ሕዝቡ ግልብጥ ብሎ ወጥቶ እጅግ በጣም የወቀ የድል አድራጊ ጀግና አቀባበል አደረገላቸው። የስደት መንግሥት ወደ አገሩ ተመልሶ ፍራንስን ለጥቂት ጊዜ ከመራት በኋላ በምዕራባውያን ደንብ መሠረት ሕዝቡ የሰላም ጊዜ መንግሥት ሊመርጥ ወጣ። ይገርማል የሰው ነገር፣ ሞን ጀነራል ሳይመረጡ ቀሩ። ሞን ጀነራል በሁለት አቢሱ ሕዝብ ምክንያት እናታቸውን ፍራንስን አቆረፏት። የአባቶቻቸው መኖሪያ የሆነችው ውድ መንደራቸው ወደ ኮሎምቦይ ለዴዘግሊዝ ገቡና አገርን ከመጠበቅ ቀጥሎ ወደሚወዱትና ወደ ታወቁበት ወደ ተመሰገኑበት የሥነ ጽሑፍ ሥራቸው ተሰማሩ። ልቦለድ ሳይሆን ታሪክና ፖለቲካ ነው እሳቸው የሚጽፉት። ሞን ጀነራል ባለመመረጣቸው አኩርፈው ወደ ትውልድ መንደራቸው ሲገቡ እንዲህ ብለው ነበር፤ ፍራንስ ባስፈለግኳት ጊዜ ትጠራኛለች፣ እኔም እመጣለሁ። እውነትም ሲያስፈልጓት ጠራቻቸውና መጡ። እንደዚህ ሆነ። እነ ማህተማ ጋንዲ እንኳን ጠመንጃ ቀርቶ ዱላ ሳነሱ ኃያሉን የእንግሊዝ መንግሥት ካገራቸው ካስወጡ በኋላ ኮሎኒያሊዝም ሊያበቃለት ጀመረ። ፍራንስ ብዙ ቅኝ ግዛቶች ሲኖሯት እንጂ አልጄሪያ ግን በፈረንሳዮች አይን ቅኝ ግዛታቸው አይደለችም። የባህር ማዶ ፍራንስ ነው የሚሏት። ብዙ ፈረንሳዮች ተወልደው አድገው እዚያም ይኖሩ ናቸው። ሦስትና አራት ትውልድ አልፏል። ከፍራንስ ተሻግረው አልጄሪያውያን ከሆኑ አልጀሪያውያን ግን እንዲህ አሉ። ጊዜው ደረሰ፣ ፈረንሳውያን ከምድር አልጀሪያ ወጥተው ተመልሰው ወደ አገራቸው የሚሻገሩበት። ወደን ሳይሆን ተገደን እስከ አራት ዓመት ትውልድ አስተናግደናል። አልወጣም የሚል እንግዳ እየተገፈተረ ይወጣል። የፈረንሳይ ሕዝብ ለሁለት ተከፈለ። በዚህ በኩል እውነታቸውን ነው አገራቸው ነው ካልፈለጉን እንውጣላቸው አሉ። በዚያ በኩል ደግሞ አገራችን ነው አባቶቻችን የተቀበሩበት እኛ የተወለድንበት ርስታችን ነው አሉ። እርስ በርስ ጦርነት ደመና በምድረ ፈረንሳይ ታንዣብብ ጀመር። ሞን ጀነራል ሰዓታቸው ደረሰ። እሳቸው ተንቢዮት እንደነበረ እናታቸው ጠራቻቸው። ወደ ፓሪስ ተመለሱ። የፈረንሳይ ሕዝብ ጠንካራ መሪ እንደሚያስፈልገው አወቀ። ሞን ጀነራል ተመረጡ። ፍራንስ ለልጆቿም የበቃ ሀብትም ፍቅርም አላት አሉ ሞን ጀነራል። ስለዚህ አልጄሪያ ውስጥ ያልተፈለግ ፈረንሳዊ ወደ አገር ተመለስ። አልጄሪያ ነጻ ወጣች። የፈረንሳይ ሕዝብ ሊናጋ ሲቃጣ የነበረ አንድነት ተመለሰለት፣ ከሞን ጀነራል አመራር ጋር ወደፊት። በሁለተኛ ዓለም ጦርነት እነ ሂትለር ካከተመላቸው በኋላ ዓለም በሁለት ተጻራሪ ኃይሎች ተከፈሉ። በዚህ በኩል አሜሪካ የምትመራቸው የካፒታሊስት አገሮች፣ ምዕራባዊው ዓለም የሚባሉት። በዚህ በኩል ራሽያ የምትነዳቸው ኮሚኒስት አገሮች፣ ኮሚኒስቱም ይባሉት። በዚህ ኃይሎች ያሰላለፍ አሜሪካ ምዕራብ አውሮፓን ከሶቪየት ኅብረት ጥቃት ወይም ወረራ ለመጠበቅ ኔቶ፣ የሰሜን አትላንቲክ ቃል ኪዳን ማኅበርን አደራጀች፣ ከነ ሙሉ ትጥቁ ኒውክሌር ኃይል ጭምር። የኔቶ እዝ ጠቅላይ መምሪያ መሥሪያ ቤቱ የት ነው? ፓሪስ ነዋ። ሶቪየት ኅብረት ምዕራብ አውሮፓን በኒውክሌር ቦምብ እንዳታጠቃ የአሜሪካ ጋሻ ስላለ፣ እነዚህ የኔቶ አገሮች እንዲህ አይነት መሣሪያ ማምረት አይኖርባቸውም ማለት ነው። ተባለንዴ አሉ ቃሉ ሞን ጀነራል፣ ፍራንስ የሌላ አገር ኃይል አይጠብቃትም የራሷ ኃይል አላት። እና ፍራንስ የራሷ ኒውክሌር ኃይል ማምረቱን ተያያዘችው። ፎርስ ደ ፍራፕ ይሉታል፣ ሞን ጀነራል፣ ደምሳሽ ኃይል ማለት ነው። መቼ ብቻ ፕሬዚዳንት ደጎል ኔቶ ከፓሪስ እንዲወጣ አዘዙ። ወደ ሌላ አገር ሂድ። ይህም አልበቃቸው። ፍራንስ ክርስቲያን ካፒታሊስት ምዕራባዊ አገር ናት እንጂ በአሜሪካ በኩልም አልተሰለፈች፣ የሶቪየት ህብረት ጠላትም አይደለች። ይህንኑ በድርጊት ሊያሳዩ ደግሞ ብዙ አጀብ አስከትለው ወደ ሞስኮ የወዳጅ አገር ጉብኝት ታደረጉ። በጣም ሞቅ ያለ አቀባበል ተደረገላቸው። ደጎልን ምን ታረገዋል? ይባባላሉ አሜሪካኖች። ጭስስ ርር፣ ድብን እያሉ እኛንን የቡርኖ አንበል ሲሉ ሞን ጄኔራል ደግሞ እንኳና አንበል ካፒቴንኑ ከፈለጋችሁ ቡድን ውስጥ ግን ፍራንስ የለችበትም። የራስዋን ቤት እያስተካከለች ስለሆነ ከማንም ቡድን ጎን ፍራንስ ለመሰለፍ ጊዜም ፍላጎትም የላት። ከዚህ በተረፈ ግን የዩናይትድ ስቴትስ እና የፍራንስ ቋሚ ወዳጅነት ይለምልም። ደጎልን ምን ታደርገዋል? ደጎልን ምንም አታደርገው። ሀገሬ ለእኔ ምን ልትሰራልኝ ትችላለች ከማለት ይልቅ እኔ ለሀገሬ ምን ልሰራላት እችላለሁ ብለን ራሳችንን እንጠይቅ። ሜይ 29 1917 በማሳቹሴትስ ግዛት ብሩክሊን ከተማ የተወለዱት ጆን ፊትስጌራልድ ኬኔዲ የአሜሪካ 35ኛ ፕሬዚዳንት በመሆን ያገለገሉ የመጀመሪያው የሮማን ካቶሊክ ሃይማኖት ተከታይና በእድሜያቸውም አነስተኛው መሪ ነበሩ። ወላጅ አባታቸው ጆሴፍ ፓትሪክ ኬኔዲ በ25 ዓመት ዕድሜያቸው ለባንክ ፕሬዝዳንትነት በ30 ዓመታቸው ለሚሊዮኔርነት የበቁ ሲሆን የእናታቸው የሮዝ ኬኔዲ አባት ጆን ፊትስጌራልድ ደግሞ የቦስተን ከተማ ከንቲባ ነበሩ። አባትየው ከ9 ልጆቻቸው መካከል በፖለቲካው መድረክ ይሳተፋሉ ብለው የጠበቁት በ1915 የተወለዱትን የበኩር ልጃቸውን ጆሴፍን ቢሆንም ጆሴፍ በሁለተኛ የዓለም ጦርነት በ1944 ስለሞቱ ጋዜጠኛ ወይም ምሁር ለመሆን ፍላጎት በነበራቸው በሁለተኛው ልጃቸው በጆን ፊትስ ጌራልድ ላይ ተስፋ ጣሉባቸው። ጆን በ1940 ዓ ም በሃርቫርድ ዩኒቨርሲቲ በክብር ዲግሪ ሲመረቁ ያሳተሙትና ርዕሱ ዋይ ኢንግላንድ ስሌፕት የተሰኘ መጽሐፋቸው በብዛት በተሸጠላቸው በዚያ ወቅት የአባታቸውን ክብርና ሞገስ ለመጠበቅ ቆርጠው ተነሱ። መላ ቤተሰባቸውና እሳቸውን ጭምር ከፖለቲካ ያነሰ ክብደት ያለውን ሥራ እንደማይመርጡና በመድረኩ በእጩነት ቀርበው ቢወዳደሩ ድል እንደሚቀዳጁ ያለ ጥርጥር ይተማመኑ ነበር። በ1946 በፓርቲያቸው ውስጥ የበላይነትን ካገኙ በኋላ በኖቬምበር በተደረገው ምርጫ የሪፐብሊካኑ ተወዳዳሪ ሆነው ተመረጡ። በ29 ዓመት እድሜያቸውም የምክር ቤቱ አባሉ። በጃንዋሪ 1960 ጆን ኤፍ ኬኔዲ ለፕሬዚዳንትነት እንደሚወዳደሩ ይፋ አደረጉ። አብዛኛው ሕዝብ የፕሮቴስታንት ሃይማኖት ተከታይ በሆነበት የዌስት ቨርጂኒያ ግዛት በማሸነፍ በካቶሊኮች ላይ የነበረውን ያለመቀበል ስሜት በማክሸፍ የውስጥ ፓርቲ ውድድራቸውን በድል ካጠናቀቁ በኋላ በዚያው ዓመት በተደረገው ፕሬዝዳንታዊ ምርጫ ተወዳደሩ። ጆን ፊዝጌራልድ ኬኔዲ በዕድሜያቸው አነስተኛውና የመጀመሪያው የካቶሊክ እምነት ተከታይ ፕሬዚዳንት በመሆን ስልጣን ከጨበጡ በኋላ በ1964 ለሚደረገው ሁለተኛ ምርጫ ኬኔዲ ተቀናቃኝ ይሆናሉ ብለው የጠበቋቸው ሪፐብሊካኑን የአሪዞና ግዛት ሴናተር ቤሪ ጎልድ ዋተርን ሲሆን፣ ተፎካካሪያቸውን በሰፊ ድምፅ ብልጫ በማሸነፍ ከዚህ በፊት ምክር ቤቱ ያላሳለፋቸውን ደንቦችና ህጎች ይሁንታ እንዲያገኙ ለማስደረግ ትልቅ ተስፋ ነበራቸው። ይህንኑ መርሃ ግብርም ሥራ ላይ ለማዋል እንቅፋት የሆኑባቸው በዲሞክራቶቹ የቴክሳስ ግዛት አስተዳዳሪ ጆን ቢ ኮናሊ ጂኒየርና በሴናተር ራፍል ያርቦሮ መካከል የተፈጠረው ከባድና የቆየ ጠብ ሲሆን ከሁለቱም ሰዎች ጋር ያላቸውን አንድነት ለሕዝቡ ለማሳየት ኬኔዲ የቴክሳስን ግዛት ከእነዚህ ሴናተሮች ጋር በመሆን ለመጎብኘት ወስነው አርብ ኖቬምበር 22 1963 እሳቸውና ባለቤታቸው በታጀበች ግልጽ ሊሞዚን መኪና በዳላስ ከተማ በዝግታ ይጓዙ በነበረበት ወቅት በቦታው ሰዓት አቆጣጠር ልክ ከቀኑ ስድስት ሰዓት ተኩል ላይ ከአንድ ያደፈጠ ሰው የተኮሱ ሁለት የጠመንጃ ጥይቶች አንደኛው የፕሬዝዳንቱን ጭንቅላት፣ ሌላው ደግሞ አንገታቸው ስር መጥቷቸው ፓርክላንድ ሜሞሪያል ሆስፒታል ሲደርሱ ሞቱ። አስተዳደራቸው ለ1037 ቀናት ብቻ ቆይቷል። ጆን ፊትዝ ጌራልድ ኬኔዲ ከሞቱ ከሁለት ሰዓታት በኋላ በ8 ሰዓት ምክትላቸው ጆንሰን ቃለ መሐላ ፈጽመው የሀገሪቱ ፕሬዝዳንት ሆኑ። የአራት ዓመቱ ወጣት የዳላስ ከተማ ነዋሪ ሊ ሃርቪ አስዋልድ በግድያ ወንጀል ተጠርጥሮ ቢያዝም ከሁለት ቀናት በኋላ በከተማይቱ የምሽት ዳንስ ቤት ባለንብረት በነበረና ጃክ ሩቢ በተባለ ሰው በዳላስ ፖሊስ ጣቢያ ምድር ቤት ተገደለ። በዚህ የተነሳ የኬኔዲ አሟሟት ድራማ እስካሁን ድረስ ያልተፈታ እንቆቅልሽ ለመባል በቅቷል። ፕሬዚዳንት ኬኔዲ በምርጫ አሸንፈው ቃለ መሐላ በፈጸሙበት ጊዜ ነበር ሀገሬ ለእኔ ምን ልትሰራልኝ ትችላለች ከማለት ይልቅ፣ እኔ ለሀገሬ ምን ልሰራላት እችላለሁ ብለን እራሳችንን እንጠይቅ በማለት ተደጋግሞ ሲጠቀስ የኖረና ወደፊትም ሲጠቀስ የሚኖሩ ታሪካዊ ንግግር ያደረጉት